ነበር ይዛ ሄደችው ዋሌት ውስጥ አራት ሺ አምስት መቶ ድርሃም ነበረ ከነ ድራይቪንግ ላይሰንስ ከነ ኤቲኤም ካርድ ከነ አይዲ ውጭ በገንዘብ አራት ሺ አምስት መቶ ድርሃም ነበረ በጣም ጥሩ እሺ ለመጀመሪያ ጊዜ እሱን እሷ ከሆነች ተጠርጣሪ ለምን አላባረረቻትም ከቤቱ ለምን አብራችሁ ህይወታችሁን ቀጠላችሁ እኔ አልጠረጠርኳት ኢቭን ሰው ራሱ ማለት ነው እሷ እንደዚህ እንዴት ማለት ሰውን አትመኝ ምን ጓደኛች ትትሆኑ እንኳን ማመን የለብሽ ነው ሲባል እንኳን እሷ እኮ አብረን የምትኖር አብረን እየጠጣን አብረን የምንኖር ምናምን እንዴት ነው ያልኩት። ኢቭን ፖሊሶቹ እናንተ ሶስታችሁ ተጠያይቁ ሲባል እኔም መብራን በምታውቀው እሷን አልጠረጠርኩም። ምክንያቱም እኔ እሷን ጠረጠርኩ ማለት ራሴን ሌባ ብዬ ራሴን እንደመጠርጠር ነው ማለት። ከኢትዮጵያ ከመጣች ጀምራ መጣች፣ ከኢትዮጵያ በመጣች በሶስተኛ ቀን እኔ ጋር መጣ። አሁን ዓመት ከተቀበለ ዓመት ነው። እሺ እሺ ሁለት የመጀመሪያውን 4500 ድርሃም ከነዋሊቱ የወንድምሽን ሳረቀች ከዛ በኋላ ደግሞ 5200 ድርሃም ያቆብር አይደል እሱ የማን ነው የሚላትን ኦኬ ከምን ውስጥ ነው የወሰደችው ከነዋሊቱ ይሄ ዋሊት እንትን ምን ይዛታለች አይደል እሱ የት ነበር የተቀመጠው የዜነብ አለች ደግሞ፣ የዜነብ ደግሞ ፓስፖርቷንና ሀንድ ባግ ስሙል ሀንድ ባግ አለቻት። ከእሷ ከነ ባጉ ከነ ፓስፖርቱ አዎ። ግን መጀመሪያ የእንትናን የጻፉ የሚላትን አምስት ሺ ሁለት መቶ የዕቁብ ዕቁብ የደረሳትን አምስት ሺ ሁለት መቶ ዕዳ ለመክፈል ዋሌቱ የት ነበረ? መሳቢያ ውስጥ ነበር። የት ነበር እናንተ በተኛችሁበት ነው አንስታ ወጣች። እናንተ በተኛችሁበት አንስታ ወጣችሁ። ከቤት ስራው ተኝተን ሄዳለች ስራ በሩንም አልዘጋችው። ኢቨን ካልሲ እጃ ላይ አርጋ፣ ካልሲው ካልሱ ለምንሽ ነው ስትላ ጸጉሬ መፈረጃ ብላታለች ማለት ነው። ሀውካም አይቶን ነው እሱ ምናልባት የስማርት ሊባክኖች አሻራ ምናምን እንዳያርፍ ይሆናል። ድሬስ ቴብሉ ብቻ ግን ማለት ነው። ዋሌቱን ብድግ አድርጋ ከወጣች የምን አሻራ ይኖራል? ረ እሷ ስትወስድ ዋሌቱን ከፍታ መሳቢያውን ስባ መሳቢያውን ስባ ደግሞ እሷ ሁለት ሺህ አለኝ ያለችውን የእሷም ጠፋ ለማስበሰል ይዛወታለች። ግን የቤት ኪራይ ደግሞ እንከፍላለን ብዬ ፍለፊት ያስቀመጥኩ ብርን ደግሞ አልወሰደች። አስራት ብኩራት የማጠራቅመው ፍለፊት አለ አልወሰደች አልተወሰደም ሌባ ደግሞ አይመርጥም ሲጀመር፣ ሌባ ኬት ሲመጣ ግን ቢሆን ራሱ የሚመርጥበት ታይም የለውም። ጀስት ይወስድ አለ ያገኘውን እንጂ ፍለፊት ቁጭ ያለ ብር ትቶ የቤክራይ ነው ይሄ ቤክራቸው ነው ብሎ ቁጭ አርጎ ፍለፊት ትቶ ዋሌት አንድ በቅ ምናምን አስመስሉ። ኢቭን እኮ እንዲ ውድቅ ምናምን ቢል ከእንቅልፍሽ ራሱ ትነቂያለሽ። ቦርሳ ምንም የሌለውን ቦርሳ እንዲዘርግፋ አርጋ፣ ዲኮር መጽሐፍ ቅዱሱ ምናምን መሬት ቁጭ ቁጭ ቁጭ አርጋቸው በቀስ የሆነ እንዴት ነው ገብቶ ዘርግፎ ነው ወሰደው? ማስመሰሉን ድራማ ሰሞን ትጠያለሽ በቃ እግዚአብሔርን እንዲዘርግፋል መጽሐፍ ቅዱስን ቦርሳ ውስጥ ያለውን የሚላትን ቦርሳ መስቀሉን ምናምን መሬት ዘርግፍ ክክፍ አርጋ ጣሳ። እኔ እዛ ውስጥ ማንም ማን ሌባ ቢገባ ታዲያ ሌላ ንብረት አይወስድም፣ ዋሌቷን ብቻ ብድጋርጎ እንዴት ይሄዳል? ዋሌት የእሷ ደግሞ ጣሳ መሳቢያ ተስቡ መሳቢያ ተስቡ ማለት ነው እንደ መሬት ከዚህ ሌባ ገባ። ይሄ መሳቢያ እዚህ ጋር ያለ ያው ይሄ መሳቢያ አለ። ይሄ መሳቢያ እንግዲህ ተስቦ ሌባ እዚህ ውስጥ ብር እንዳለ እሷ ጣሳ እንዳለ ማንም እኔ አላቅም። ሁለት ሺህ እንዳላት እሷ ነች ያለችው፣ ራሷን ራሷ ስታጋልጥ እሷ ነች ያለችው እንጂ እኔ አብረን እየኑ ብር እንዳሌላት ነው ማቀው። ያጠራቀመችውም ነገር ሌለ ነው ማቀው። እዛ ጣሳ ውስጥም ሁለት ሺህ እንዳለ አላቅም። ጣሳውን ውስጥ ማና የትኛው ሌባ ነው በሎኬሽን አንድ ብር እዚህ ጋር ለሄድና ይንስበህ ና እና አንድ ክፈት ተብሎ ነው የሚመጣው ሌባ አይደለም። ይህን በቃ የወንድሜ ጊዜ ምንም አይነ መረጃ ስላልተገኘ ታውቃለች። ፖሊስ ቢመጣም በአይን ካላየ ምንም እንደማናልቀት ጠንቀል። በክብር እንኳን መልስ ወርቆን ሰርቃት ይዛ እንኳን ይገባኛል። ይህንን ሰርቃች ከዚህ የምትሸጫው አይገባሽም ነበረ አለች። በቃ አለቀ ከዛ ይቅርታ አርግልኝ እንደዚህ ምናምን የሚባል ነገር እንኳን የላትም። ፍጥጥ ብላ በቀላችን ላይ እኛ እየተንጫጨን እሷ ሙዚቃ ትከፍትብናል። ይችላችን ላይ ማለት ነው። ወርቁ ሰርቃ ለመሸጥ አመነች። የት ነበር ወርቁ? ሳ ሳ ቦርሳ ከነጠቀ ጊዜ አይደለም፣ ሌላ ይሄ ቤት ውስጥ ያለ ነው። እሱማ እሱን አላገኘሁትም ወሰይ ተነጠቀው ጊዜ ያለው ወርቅ ይነ ሳንጣሽን ካፍታ መቼ ነው ሳንጣሽን ካፍታ ወርቅሽ የዘረፈችው ከሁለት እሺ የዛን ጊዜ ታዲያ እሺ እኔ እኮ አሁን ግራ እየገባኝ ያለው ሄዶ ወርቅሽን ሰርቃ ላይ ባመሆኗ ከተረጋገጠ በኋላ 5200 ብር ነው። አሁን እኮ ነው ፖሊስ ሲመጣ ሰውዬው ምናልባት እሷ ሰርቃችሁ፣ እንደው ምክንያቱም ወርቅም ለኔ ሸጣልኛለች በጣም በርካሽ ዋጋ ብሎ ሲል ምን አይነት ወርቅ ነው የተሸጠለ እና አሁን አሁን እኮ ነው ትናንትና እኮ ከትናንት ወደ ሁለት እኮ ነው እንትን ራሱ ያወቅ ነው ወርቁን እሷ መሸጧን፣ እንጂ እኔ ከና አልጠረጠርኳትም አልኩሽ። መጠረጠራችሁም እሷን ነው። ከነ መጠጠር የኔት ያ ከድርሃም ከሜላት አምስት ሺ ሁለት መቶ ድርሃም በኋላ ነው የወርቁ የታወቀ ወይስ በፊት? ከዛ በፊት አሁን የሜላት ተሰርቆ አንቺ ነሽ እያልና ባለበት ቅጽበት ነው ስለወርቁ የሰማነው። ስለዚህ ጎረቤት ሰውዬ መጥቶ ጫጫታችን ሰምቶ መጥቶ ለኔም ወርቅ ሽጣልኝ አለች አለኝ፣ አቡዬ ለፖሊስ የተናገረው ሰው ኦኬ፣ ሰውየው ለመክፈት ፖሊስ ይሄን ምስክርነት ካገኘ ለምንድን ነው ያላሰራት? ሌላ ነው አንተና እሷ ፋይል መክፈት ትችላላችሁ። በወርቁ ደግሞ እሷ ሌላ ፋይል ለመክፈት ኦሬዲ ሲያርግታ ማጥነታበት ስለነበረ ፖሊሱ ፊት ራሱ ነው። ለምን ለምን? ስለዚህ በአጠቃላይ እናንተ የተዘረፋችሁት 4500 ሲደመር 5200 9700 ድርሃም አይደል? በእሷ ተሰረቀ ሜላት ቪዲዮ አብርታሽ ትቀጣያለሽ። ኤዶም ትጨርስ አብሪው ኤዶም ትክክል ነኝ የጻፍኩት እናንተ ቶታል ከእሷ በእሷ ተዘረፍን የምትሉት ዘጠኝ ሺህ ሰባት መቶ እና ድርሃም ከአንቺ እሺ እኔ ሌላ ጥያቄ ከአንቺ ጋር ስጨርስ ነው ወደ ሜላት የሚሄደው። ቪዲዮ አብርታ እንድትናገር በኢማራት ምድር እኔ ሰምቼ አይቼ ማለቅ የትኛውም አረብ ሀገር ቢ ሳውዲ አረቢያ ሊሆን ይችላል። ቢካዝ በባህር ስለሚገቡ ህጋቸው ሚናህል ስለሆነ እንጂ ካታር እና ዱባይ በባህር መግባት አይቻልም። በጣም ጥልቅ ነው ህጋቸው አይደለም። የሰረቀ ሰው ሰው የተሳደበ ሰው እንኳን የሚታሰርበት ሀገር ነው እና እንዴት እንዴት በዱባይ ምድር በርሽ ላይ ጥቁር የለበሰ ሰው አይሴስን እንደ አይሴስ ጥቁር የተሸፈነ ሰው ለሻል ቦርሳ ቀምቶች ሲሄድ፣ ለፖሊስ አላመለከትሽም? ካሜራ የለም? አስፋልት በራችሁ ምናምን ካሜራ የለውም? አልተመረመረም? ካሜራ እነ ቢከፈት እራሱ ማንነቱ ምንም አይታወቅም። እኔ ብቻ የሰፈር ሰው እንዳለ እኮ ነው በድንጋጤዎች በጣም ጮኬ ስለነበረ እዚህ ሰፈር ብትጠይቂ ስለኔ አሁን እንደዚህ ተሰርቃ ነበር የሚለው ማንም ያውቃል ማለት ነው። ማንም ማለት ነው። በቃ እንዳለ በጣም ጮኬ ነበር። ኢቭን አይደለም ሐበሾች ሎካሎች ምናምን እንዲጎረቤት አሉ፣ እነሱ ወጥተው ነበር ማለት ነው። ከዛ ፖሊስ ጋር ያለው አላመለከተም እንዴ? ስጮ ስጮ ሄና ሎካሎች ሌሎች ዜጎች ሲወጡ ፖሊስ አልጣሉ መጡ ምንድናል እኔ በወቅቱ ጮኩኝ። ራሱ ወደ ራሴ ራሱ ቶሎ አልተመለስኩኝም፣ ምክንያቱም በጣም ደንግጬ ነበር። በጣም ነበር የደነገጥኩት። ከዛ እንደውም ወደ ራሴ ስመለስ በጣም በቃ እንድ ብዙ ሰው ከቦይ ነበረ። ሌላ ሀበሾች ሁሉ የሚያውቁኝ ነበሩ። እነሱ ምናምን ነገር ይዘው የመጡ ምንድነው፣ እንደዚህ እንደዚህ ነው። ሌላ ኢቭን እንትን ፓኪስታን ነው መሰለኝ ሳይክል የያዘ እሱ ራሱ ተከትሎት ነበር። ና አላገኘው አልቻልኩ ምናምን ብሎ መጥቶ ተመልሶ እራሱ ተናገረ ማለት ነው። እኮ ለትንሽ ነገር ሰው ተጮኸ ተብሎ ፖሊስ የሚጠራበት ሀገር እንዴት ማንም ፖሊስ አልጠራም? ፖሊስ መጣ ነበረበት፣ ካሜራ መመታየት ነበረበት፣ ካሜራ የት እንደሄደ የት እንደገባ ማንነቱ እንኳን ባይታወቅ ፊቱ ባይታይ ራሱ በካሜራ የት እንደገባ ከየት እንደመጣ